ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ዮሃና ድራማን ክፍል ስድስት ይዤላችሁ ከች ብያለሁ። ላይክ እና ሼር ሰብስክራይብ አድርጉ። ሁላችሁም ላይክ እና ሼር እያደረጋችሁ አበረታቱ። እዚህ ጋር ደግሞ ልውልና አባትየው እያወሩ ነው ማለት ነው። እንግዲህ ልውል ቤት ተከራይቶ ወጣ። ቁጭ በል እያለው ነው አባትየው፣ ቁጭ እያለው አባዬ፣ ምንድን ነው የፈለግከው? ለምንድን ነው የጠራኸኝ? እኔ በአንተ መንገድ ምሄድ አልፈልግም። በራሴ መንገድ ምሄድ የምፈልገው። አሁን ቀጥ ብሎ ወደ ቤት ተመለስ። አባዬ፣ አንድ ነገር ልንገርህ። እኔ ወደዚያ ቤት የምመለሰው የራሴን ስራ የራሴን ስራ እውቅና የራሴን ስራ ስሰጠኝ ወደዛ ድርጅት እጅህን መጠምዘዝ ስታቆም ነው ወደዛ መመለስ የምፈልገው እያለ ነው። ለምን እናትየዋ በጭንቀት ትሞት ነው። ልጄ ልውል፣ የት ሄደ የት ገባ እያለች ሰራተኛዋን፣ ራሱ ሰራተኛዋ የሆነ እናት ማለት ነው ምንድነው የምትጨነቂው? ስትላት እንዴት አልጨነቅም። የአንቺ ልጅ እንኳ ታማሳለ ተጨንቀናል አደለም የኔ ልውል እያለች ነው ማለት ነው። ያው እንግዲህ በዚች ምድር ላይ ሀብታም እንዲያም አንድ ነው። ግን አንዳንድ ሰዎች በገንዘባቸው ይመካሉ። ገንዘብ አንድ ቀን ጠፊ ነው፣ ይወድማል። መልክም ረጋፊ ነው። ብቻ የዚህ ምድር ነገር ሁሉ ሁሉም ከንቱ ነው። መመካት ሁሉን ነገር መመካት ያለብን በፈጣሪያችን እና በፈጣሪያችን ብቻ ነው። ለምን መሰላችሁ? ገንዘብም አንድ ቀን ይጠፋል። እውቀትም እብደት ይሆናል። ሁሉ ነገር በቃ ከንቱ ነው የዚህ ምድር ነገር እና እቺ ሴትዮ ግን በገንዘቧ እና በእንትኗ እየተመካ የራሷ ልጅ ከፍ እያደረገች ና ዮሐናን ና የዮሐናን እናት ደግሞ ዝቅ እያደረገች ነው ማለት ነው። ፈጣሪ ልቦና ይስታቸው እንደዚህ አይነት ሰዎች አሉ። በነገራችን ላይ ድራማው የሚሰራው በነገራችን ላይ እንደዚህ አይነት ፋፍታሞች ሰዎች የሚያደርጉትን ነው እና ልጁ ተበሳጭቶ የሄደ አባትየው ደግሞ ተከተለው። እኔ ምን ላድርግ እያለ አባትየው በብስጭት ሞተ ማለት ነው። ወደ ቤት ተመለስ። አባትየው የሚፈልገው ው እኔ ልጨነቅልሽ። እኔ ምን አልጨነቅም? ልጄን እኮ ነው ሜዳ ላይ አውቶ የጣለብኝ። ልዑል እኮ ጠንካራ ልጅ ነው። ልዑል ምን ጠንካራ ልጅ ነው። ግራ ቀኙን እንኳን የሚያውቀው ልጅ ነው። ዩኒቨርሲቲ ቆይቶ እኮ ነው የመጣው። ይሄ ምን ያቅተዋን ብለው ነው አንቺ ሴትዮ ምንድን ነው የምትዩ? አይ አይ፣ ጨነቁ ለማለት ያህል ነው። እንዴት ልጅ ጎዳና ላይ ወድቆ እንዴት ነው ማለት ጨነቀው። እሱስ እውነቱ ነው። አንቺ እንኳን የኔ ልጅን የአንቺ ልጅ፣ የአንቺ ልጅ እንኳን እንደዛ ሆነች፣ ጦርነት ስታስነሻል ነበር። እንኳን የኔ ልጅ እንኳን የኔ የሀብታሟ ልጅ እያለች ነው ማለት ነው። እንኳን የአንቺ የደሃዋ ልጅ እያለች ነው። የሰው ልጅ እኩል ነው ቅሌታ የኔ ልጅ እኮ በህይወት እና በሞት መካከል ነበረች። ልጅ ለእናቱ ያው እናት ለልጇ ሀብታምም ሆነች ድሃም ሆነች አንድ ናት። እሱ ከልጅ ጎዳና መውጣት ጋር እኩል ነው። አይ አይደለም፣ እሷና ልውል እኩል ናቸው አለች። ለእናቶቻቸው ብርቅዬ ናቸው። የእኔ ልጅ እኮ ልውል ነው። እንኳን ለውል ለማንም ታዝኗን፣ ደግሞ አትዘኝተኛለሽ እሺ ምን ላምጥ ታዲያ? እስኪ እባክሽ ፎጣና ሞቅ ያለው ውሃ አምጪልኝ፣ ጭንቅላት የነደደ አለ። እሰይ! እንኳን ነደደ! አንቺ ክፉ ሴት እንኳን ነደደ! የ የዮሐና እናት በጣም የምታሳዝነው የእኔ እናት። እስኪ ውሃ አምጪልኝ፣ እስኪ ፎጣና ውሃ አድርገሽ አምጪልኝ፣ ጭንቅላት የነደደ አለች። ተንኮልሽ ነው ጭንቅላት የሚያነደው፣ ለልጅሽ የተጨነቅሽ የሰውን ዝቅ እያደረግሽ እያየሽ ማለት ነው እና ያው እንግዲህ የልውል የወጣው በወንድም ምክንያት ነው። በአባቱ ልጅ ማለት ነው። የተንኮሎኛ አባትዬው ግን ልውል እንዲዝ ነው የፈለገው ድርጅቱን። ይኸው እዚህ ጋር ደግሞ የልውሉን ጓደኛ አነቀው፣ የልውል ወንድም ማለት ነው። ሰይጣን ቆይ፣ አንተን የፈራ መስልሃለሁ እንዴ? አንተንን ነው የምታታልለኝ? ኧረ እኔ በጭራሽ አላታልልኩህን። በአንተ ቤት በእኔ ላይ አድነት የተጫወትክ ነው አይደል አለው አረ አህቶክ እንዴኔ እንደዚህ አይደለው አይደለም። አይ እንግዲህ አንተና አህቶክ እንዴ እዛ ቀቅለህ ብለው አለ። አንተ ትቀልድብኛለህ እንዴ? ያለው ሰሊው ልትናገር የነበረውና ቆይ አልከፍልም ሰሉ ነው አይደለ? ሄደ ምናምን የቀበጣጠርከው ስግብግብ። አረ እኔ እውነቱን ነገርኩት አለ። አሽ አንተ ከይሲ ይሁትህን አልፈለግከውም ማለት ነው አይደል? አረ ፈልገዋለሁ አለ። አሁን ትናገራለህ አትናገርም? አለው። እየተናገርኩት በሙሉ እኮ እውነት ነው። ልውል ከአንድ አመት በፊት ቴና ከምትባል ልጅ ጋር ግንኙነት ነበረው እና ልጅ ወልዷን። አሁን አባትነህ አይደለህም፣ ክርክር ላይ ናቸው። ያውም ካሌለ ዱርዬ ነው ያወለደው። እንዴ ማለት መቼም አባት ነኝ አይልም። ያው ያው ልጅቷ ደግሞ ከሌሎች ዱርዮች ጋር

በእርግጥ እኔ የማላመን የማላምንኳትኝ፣ ግን ልጅቷ እያለቀሰች ነው የነገረችኝ። ይሄው ልስማኝ፣ ይሄ ውሸት ይሁንና ዘግዝቅ ነው የምሰቅለ። እሺ አለው፣ እሺ አለ። ገብተዋን አደለ አለው። በጣም አለ። እኔ ክንዴ እንኳን አንተን ወንድሜንም አልምረም ማለት

ምን እንደሚያስደስትሽ አታውቂም አላት። አላቅም መሰለኝ አለች። ኧረ ተይ ትንሽ አስቢበት አላት። ጠዋት እነሳለሁ፣ ከዛ ወይ አይታይ ቤት ውስጥ እያጠናለሁ ወይም እማዬ ናግዛት አለሁ ወይ ደግሞ ከማዬ ጋ ስራ ካለ እሰራለሁ፣ ከዛ ወይ ተመልሽ የቀረ ስራ አለ እማዬ ናግዛት አለሁ አለች። ከጓደኞች ጋር ከጓደኞች ጋር ዘና አትይም? አላት አይ እኔ ከጓደኞች ጋር ክላስ ጋር ነው ምገነ ከክላስ ጋር ነው የምገናኘው። ደግሞ ሲወጡ እነሱ ከክላስ ሲዝናኑ ስለሚቆዩ እኔ ደግሞ ወደ ቤት እሄዳለሁ። እንደዛ ነገር ከማን ምን ነው አለችው እንደዛማ መሆን የለብሽም አላትልል እኔም እኮ እንዳንቺ በስራ ምናለው፣ ግን ችል ማድረግ ማለብኝ ችል አደርጋለሁ አለ። እሷ ደግሞ አተ ሉል አለች። ሉል አይቀድምም አለ። ያው እኔ የምሰራው መስራት ፈልጌ ሳይሆን ያው ግዴታ ስለሆነብኝ ነው አለችው። ያው እናቴ ምስኪን ስለሆነች እናቴ ማገዝ ስላለብኝ ነው። አንተ ግን የሀብታም ልጅ ነህ እያለችው ነው። እሱ ደግሞ አቶ ሉል ማን ነው? አቶ ሉል፣ ሉል አይቀድምም አለ። እኔ ይኸውልህ፣ እኔ መስራት ፈልጌ ሳይሆን ግዴታ ሆኖብኝ ነው። እኔ ባልሰራ ብቻዋን ብትሰራ እናቴ ትጎዳብኛለች አለ። እሱ ደግሞ አይነው አለ። ግን ደግሞ ትንሽ ከባድ ይመስለኛል። ሰው እንዴት ሳይዝናና ይኖራል? ይኸውልህ፣ የኔና ያንተ ዓለም እኮ በጣም የተለያየ ነው አለች ዮሃና ማለት ነው። አንተ ከባት ጋ የምትጣላው ይሄን ድርጅት አስተዳድር ብሎ ነው አለችው። እኔ ደግሞ እናቴን ጉልት መቀመጥ ጽናትሽን ያስተጓጉል ብሻን እያለችኝ ነው። እንደዛ ሳይሆን አባቤ ስራው ላይ አትኩር እንድሰራ ነው የሚፈልገው አለልል እኔ ደግሞ የራሴ ድርጅት ላይ ነው አትኩር መስራት የሚፈልገው እንጂ አባቴን ድርጅት መያዝ አይደለም። ማለት የአባቱን ድርጅት እንግዲህ ወንድሙ በስሙ ሊያደርግ እያኮበኮበና እና ንብረታቸው ሊወስድ እንደሆነ የገባው ሰው የለም። በነገራችን ላይ እናትየዋ ናት የእንጀራ እናትየዋ ገብቷታል። የክንዴ የእንጀራ እናት ማለት ነው። የልውል እናት እኔ ራሴ ምክንያቱም አባቴ ከጠፋ በኋላ እናቴ እኔን ለማሳደግ ብዙ ወጣ ውረድን ወርዳለች፣ አለች። እኔ ደግሞ እሷን መጦር ነው የምፈልገው። ቆይ እሷ የምትፈልገው ቆይ እሷ የምትፈልገው እሷ የምትፈልገውን ሳይሆን የምገባትን ነገር ነው ማድረግ የምፈልገው፣ አለች። ቆይ አንቺ ነሽ እናት ወይስ እሷ? አይደለም፣ እኔ ነኝ እናት አለች። እዚህ ጋር ደግሞ የሉል እናት አባ ቁጭ ብለው ስለ ልጃቸው እንግዲህ የሊያወሩ እያሰቡ ነው ማለት ነው። ምንድን ነው የተከሽው አላት። አሁንም አሁንም ስለ ልጁ ታስብ ያለሽ እንዴ አለ። ስለ ልጅ ነው ደግሞ ለምን ታስብ ያለሽ ልትለኝ ነው አለች። በራሱ ጊዜ ነው ልጅሽ ለሄደው ታዝኛለሽ አለ። ምን ማለት ነው እሱ? አንተ አይደለህ እንዴ ከዛ ገዛ ቤት ያባረርከው? እንግዲህ ይሄ ቤት እኔ እስከማውቀው ድረስ አይ የኔ ነው እንጂ እሱ አይደለም። ግልጽ እኮ ነው። የራሱን ቤት እስከሚሰራ ድረስ እኔ ቤት በኔ ድርጅት መተዳደር ነበረበት። አሁን ግን እንደ አህያ የትም እየዞረ ልጅ ነው ህያ ብለህ ሰደብከው። ቆይ ግን አንተ ትንሽ እንኳን ህሌና አልፈ ህሌና የሚባል አልፈጠረብህም? ይሄ ልጅ ቆይ የአንቺ የአንቺ ብቻ ነው እንዴ? ቆይ ይሄ ልጅ የአንቺ ብቻ ልጅ አድርገሽም አታስመስይው። አዎ ዘጠኝ ወር የተሸከምኩት ልጅ እና አሁን ለመከራከር ጊዜ የለኝም። ልጅህን አውጥተህ ለመወርወርም ስራ አንተ ትመጣ ነበረ። ወይዘሮ ይልሳ ብንከባበር አይሻልም? ልጅን ወደ ቤት ሁኔት መልሰው ፈልጋለሁ አለች። መመልስ ስላልፈለገ እንዴ የእናንተን ጭቅጭቅ የእናንተን መንገድ አልከተልም ብሎ ቤቱን ለቆ የጠፋው አሉ። ከዚህ በኋላ አትጨቅጨቀኝ አሉ። ለማንኛውም ደናዋይ ብሏቸው ሄደ ማለት ነው ያሉ አባት ማለት ነው። እናትየዋ እንግዲህ እያሰበች የተከዘች ነው። ለማንኛውም ቤተሰቦች እየሁላችሁ ላይክና ሼር ሰብስክራይብ እያደረጋቸው አበረታቶኝ በሚቀጥለው ዮሃና ድራማን ክፍል ሰባት ይዘን እስከምንመጣ ድረስ ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ ቻናሌን አሳድጉልኝ የምወዳችሁ የማከብራችሁ ውድ ቤተሰቦቼ በያላችሁበት ፈጣሪ አምላክ ይጠብቃችሁ ስለተከታተላችሁኝ ከልባ አመሰግናለሁ ባይ ባይ የምወዳችሁ የማከብራችሁ